ወይ ፍቅር አትለው ወይ መሸሽ አትለው ወይ መወደድ አትለው ወይ ጥላቻ አትለው ወይ አይተውህ ወይ አይፈልጉህ፣ እነሱ ራሱ ግራ የገባቸው የሆነ በረጅም ርቀት አድርገው እንድትሄድም የማይፈልጉም እንድትቀርብ የማይፈልጉ ሰዎች አሉ። ጭንቅ የሚላቸው ሲጀምሩ በጣም ጥብቅ ይሉብሃል፣ ከዛ ቀጥሎ ደግሞ ሌላ ይሆኑብሃል። እንደዚህ አይነት አጋጣሚ በምንድን ይፈጠረው ካልከኝ፣ ቤተሰብ አሳዳጊ ፍቅር ወይም ኮንፈርት ወይም ሰላም በመስጠት ሰዓት አንዳንዴ ይሰጥሃል፣ አንዳንዴ ደግሞ ኦፖዚቱን ይሆንብሃል። አንስቴብል የሆነ ወይም ደግሞ ያልተረጋጋ የስሜት አወሳሰድ ያላቸው ቤተሰቦች ሲያሳድጉ ራስ አዳጊ ሲያሳድግ ያ ማል ምን ማለት መሰለህ፣ በስራ ተበሳጭቶ ሲመጣ ልጁ ላይ የሚወጣ ሰው የለም። ሌላ ጊዜ ሰላም ለመሆን ይሞክራል። ግን ደግሞ ስራ ላይ የሆነ ነገር ላይ ተናዶ ሲመጣ ደግሞ እዛ ሰው ላይ ያላጠፋው ላይ እንትን የሚል የሆነ ነገር ልጅ ሆነ ህፃን ሆነ የሆነ ነገር ኤክስፔክት አርከህ ስትሄድ ኮምፕሊት ያልጠበቅከው አይነት፣ በጣም ስድብ ሊሆን ይችላል፣ ዱላ ሊሆን ይችላል፣ ንቀት ሊሆን ይችላል፣ ዞረል ከዚህ ጋር ሊሆን ይችላል። እንደዚህ አይነት ኤነርጂ ሾክ የሚያደርጉ ኤነርጂ ኤንቫይሮመንቶች ማለት ነው። ክው የምትለው ማለት ኩም ሽሽ የምትለው ህፃን ልጅ ቤተሰቦቹን መፈለግ ከእነሱ የሆነ ፍቅር ማግኘት ናቹራል የሆነው ነገር ሲወለድ የተሰጠው ነው። ከእናቱ መፈለግ ከባድ የተወሰነ ያገኛል፣ ግን እርግጠኛ አይደለም በሚያገኘው ፍቅር። አሁን አንሸስ ላይ ምን ብለናል? እነዛ ሰዎች ፍቅሩ አይዘልቅም፣ ነው ሊሄዱ ይችላሉ፣ የሆነ ነገር ሊሆነ ነገር ነው። አቮይደንት ላይ ደግሞ ብዙ አቴንሽን አላገኙም ነው። ሚክስ ሲሆን ደግሞ አንዳንዴ አቴንሽን ይሰጣቸዋል፣ አንተን ደግሞ ዘ ኦፖዚቱ ይሆናል። በቃ እዛ አሉ በሰዎች እኛም ጋ እናያለን። እንደዚህ ነገር አለ፣ በሆነ ስራ ምናምን ስሬ ከስሬ ምናምን ተብሎ ቆሌ ይገፋፋል። አንተ እኮ እማ እያልክ ነው የምትሄደው፣ ኦር አባ እያልክ ነው የምትሄደው። አስበው። ሳይሆን ኢሞሽናቸውን ኮንትሮል ማድረግ የማይችሉ ልጆቻቸው ፊት ወይም የሚያሳድጓቸው ልጆቻቸው ፊት ኢምፓክቱንም ካለማወቅ ግራም ያጋባ። ሶ እዚህ ልጭንቅላቱ ምን ያድጋል ካልከኝ ፍቅር ስቴብል አይደለም። ሰላም ወይም እንትን ስቴብል አይደለም የሆነ ሰዓት ማለት የሆነ ስቴብል የሆነ አመለካከት አይኖራቸውም ማለት ነው። ፍቅር ብለው ሲወስዱ የሚያስደነግጥ ነገር ሊያጋጥም ይችላል። ስለዚህ የሆነ ጥርጣሬ ያለ ፍቅር ሴፍ አይደለም፣ ወይም ደግሞ ትፈልገዋለህ ግን ሁሌ የምታገኘው ነገር አይደለም ነው ረዳኝ። የሆነ ሰዓት ዚ ኦፖዚት ሊሆን ይችላል ሁለተኛው ድረግ አቢዩዝ ያለባቸው የተለያየ ሜንታል የአእምሮ ጤና ችግር ያለባቸው የተለያዩ ሱሶች ያለባቸው የቁማሪ ምና ሱስ ያለባቸው ፋሚሊ ውስጥ ምስትሆን የነዚህ ሰዎች ቤተሰብ ወይም አሳዳጊ ፕሬዲክተብል አይደለም፣ ሀሳባቸው ወይም ደግሞ የሚገመት አይደለም አይደል? የሆነ ሳት ሰላም ነው ስትላቸው ፍቅር ናቸው፣ ፍቅር ነው ስትል ደግሞ ድብልቅልቁን የሚያወጣው አይነት ነው አይደል? የሚጠጣ ቤተሰብ ያላቸው ሰዎች ያውቁታል። እንደ እኔ ሰላም ይሆናል በቃ ሳል አልጠጣም ብሎ ምናምን የሚጨነቅ አይታ አስተውላ ታውቅም? ፊልም ላይ ምናምን እኮ ያሳዩ ናል በቃ አባትየው ሲመጣ ተጨንቀው የሆነ ነገር ዛሬ ዛሬ ከዛ፣ ሰላም ይሆናል፣ ዝም ብሎ ይተኛል። የሆነ ቀን ደግሞ ብጥብጥ፣ በቃ ተኩስ በለው በቃ ረብሻ አያርለው ራሱ ውስብስብ ያለ ኮንፊ ግራ የሚያጋባ ፍቅሩ ቱ ነው ሰላም ቱ ነው የሚለውን ግራ እስከሚገባህ ድረስ ማለት ነው ኮንፊውዝ የሚያደረግ